ሰላም ሰላም፣ ውድና የተከበራችሁ የኛ ፋሚሊዎች እንዴት ናችሁ? በውጭም በሀገር ውስጥ ያላችሁ ሰላማችሁ ብዝት ብዝዝት ይበልልን። ከብዙ ቆይታና ና ከብዙ ድብዳባ ከስንት እንትን በኋላ ተመልሰ መተናል በአዲስ ቪዲዮ ማለት ነው። ዚዙ ስቲ ሰላም በሏችሁ። መጀመሪያ ሰላም፣ እንዴት ናችሁ? ውዴ ፓንዳ ቤተሰቦች፣ ደህና ናችሁ ወይ? ያው ታቁኛላችሁ፣ እንተዋወቃለን። ለማታቁኝ ረምላ ዛሬ በፓንዳ ቤት እንግዳ ነኝ። ልትገቢ ነው እንሻል እና ደስ የሚል ቆይታ እናደርጋለን ብዬ አስባለሁ። በሚገባ ያው እኛ ካለ ግዴታ ነው ይደምቃል ይደምቃል ምክንያቱ ይለም አሰላሙ አለይኩም ወራህመቱላሂ ወበረካቱ ውድ የፓንዳ ቲዩ ቤተሰቦች እንዲሁም የኛ ቤተሰቦች እንዴት ናችሁ ልኝ እኛ ደናናና አልহামዱሊላ ያ እንግዲህ ዛሬ ለየተባለ ቪዲዮ መተናል ያለውን ነገር አብረን ምንናይ ነው የሚሆነው ሰላማችሁ ብዝት ይበልልኝ እላለሁ ግን ረድ ባለፈው ከመርፊ በኋላ እንዴት ታይሽት ያማን አሳምሞኝ ነበር የእውነት ታመሚ ነው የምር። በነገራችን ላይ መርቼም በጣም እንትን አለው የሆነ ለውጥ እንዳለ ያየሁት አንድ ፍክት ብለሻል፣ ሁለት እርግት ብለሻል ሰክና፣ ሶስት በቃ ምርጥ ላይ ነሽ። አይ ታረጋችሁኝ እኮ መሙከሪያ ሁሉ ይሄኔ እኮ አዲስ የመጣ እንትን ተብሎ ነው በጣም

በደንብ ያዙል። ይሄ ልጅ አይመጣም እንዴ? ባንድ እመጣለሁ ብሎኛል። እንመጣለን ቪዲዮ እንሰራለን ምናምን ብየዋለሁ። ይመጣል። ቲኑ እንደዚህ ነው። ሰላም እነሱ ጋር እስካልሽ ድረስ ሰው ሳይ ምናምን ልቅንስ ስንቱን አንድ አስበጨጨች ን አይተሻል። ፖሊስ ናት እንደውም። ቆንጆ ቆንጆ መጅልሶች እየሰራን እየወጣ ነው። በቃ ይዘናል እየተሯሯጥን ነው። በዚህ አጋጣሚ ሰላም ሰላም፣ እንዴ ናችሁ? ውድና የተከበራችሁ ፋሚሊዎቻችን እንዴ ናችሁ? በአገር ውስጥም ባለም ዳርቻ ላይ ምትገኙ ሁሉ ሰላማችሁ አብዝቶ ይብዛልኝ። ያው ዛሬ ምን እንደሆነ አላቅም፣ ና ና ና ብሎኛል። ቪዲዮ እንሰራለን እና ብሎኛል። ምን እንደሆነ አላቅም፣ ምንድን እንደምንሰራው አላቅም። ጠርተውኛል። ተሰብስቦ እንደዚህ አምሮባቸው ልታስፈጥሩ ነው እንዴ? ማን እንትን ብለናል፣ አስበናል የሆነ ነገር ማለት እንድናወራ ምናምን እንደዚህ ስለ ሰሞኑ ስለ ዩቲዩብ የምሰራ ምናምን፣ ምን እንትን እያለን እራሱ ሸጠተኝና የሚጠፋ ግዲን የሚሸጥ ነገር አለ

ምንድን ነው የሚሸጥው? እኔ ደግሞ እንደዚህ ነገር የሚገርምሽ ያፍነኛል። አዳሪን አፍነው ነው የሚያደርጉት እዚህ ቤት። አንድ ድመት ናት የመጣችው፣ እሷን የቆየ ነው። ፓንዳ ሲገባ አካባቢ ነው የጀመረው የምር ነገር

ነገር እንገናኛለን። ጫማህንም ካልሲን እንቀይረህ ነው አረ

ሳይሻል አይቀርም ትንሽ እንኳ እንዲ ያናደና ስሜቱ እንዲነካ ነው። ታስመትኛላችሁ እና ማንም ሚረባሽ እሷን ብሎ ታዲያ ታስመትኛላችሁ። ደውይለትና በቃ። ከደወልሽለትማ አያነሳልሽም። ዝም ብለሽ ሳይርቅ ተው። ወይኔ ወይኔ በጣም አይ፣ ያናደደን እንደዚህ መሆኑ በጣም ነው። አንዳንዴ ጥሩ ነው። ምንም ቆልይ ሲጋፉኝ ስለሆነ አይተሻል መቼም፣ ሁሉን ነገር አይደለም። ቆልሽን ገፎ ገፋ አፍንጫሽን አቀጠኑ ይገርምሻል። ያው ቢቀጥርም ቢቀጥርም ያምራል ነው። እንትን ነው እኮ ይሄ የነገስታቶች አፍንጫ አይተሻል፣ አይደል? ይሄ እንደዚህ ትለያለሽ፣ እንደዛ ትለያለሽ። በደንብ ነው የምንካባከብሽ። አንቺ ግን ስድብ አይደለም። ቀጠነ ማለት ማን ያለሽ ያምራል በሚለው ይተካልኝ።

ሽጫማጫማራምላራምላ ይህንን አይ አይደለም እኮ ያው፣ አንዳንድ ጊዜ የሰው ልጅ በዱንያ ላይ ሲኖር ይሳሳታል። አመንበት አመንበት ተማክረንበት ያለውን ነገር ለምን ተማክረው የፈሱት ፈስ አይሸትም ብላለች። ነግሪያችሁ ስለመጣሁ አሁን አይሸትም ተመካክራችሁ ጠራችሁኝ፣ አይሸትም አይሸትም አይሸትም። እንደውም እንትን እንትን አድርስ አድርስ ወይሉ ወይሉ እንሱ ተሰማያለሽ፣ እንደዚህ ሲሉኝ አንቺ ተሰማያለሽ፣ ታያቸዋለሽ። እኔ ከመቼ ወዲህ ባለቤቴ ጋር ሲሄድ እንደዚሁ ይሄዳሉ። አዋረዳችሁኝ። የምሬን ዚዙሽ

ዋጋውን ነው ያንን፣ ሊቡክስ እንግል ለኔ ዋጋውን። እንግዲህ ያው ውዶቼ፣ ዛሬ በነገራችን ላይ ፓንዳን ደስ በሚል ሁኔታ ፕራንክ አርገነዋል። በጣም ነው እሱ የተደሰተው፣ እኔም በጣም ደስ ብሎኛል። ያው ከዚህ በኋላ ያው እኔን ምንም አይለኝም። እኔ ወላድ ነኝ። ይብላይ ለነሱ ነው አስራ ሁለት ሳተፍ ያለሽ እኔ ተማከሩ ሁሉበት ፕራንክ ለማድረግ ዝግጁ ነኝ። እኔ ላለመደረግ ደግሞ ወዳጅ እሆናለሁ እሱ ጋር ያው አላህ ይሆናችሁ አላህ ያክብርልን። አትጥፉ ደግሞ ላይክ አርጉ ሼር አርጉ። ምንድን ነው እንደው አታቀዝቅዙት ቤቱን አየት አየት አድርጉ፣ ሰብስክራይብ አርጉ። ወዳችኋለሁ። ሰላም አለኩ። ያው እንግዲህ ፋሚሊዎቼ ያለውን ነገር አይታችሁታል። ትንሽ ስሜቱን ነው ነክተን፣ ላክ ነው ደንግጧል። በጣም አረኝ ሲመጣ ራሱ ላይ ይሹም እንዴ። ዞሮበት እኮ ነው የመጣው። ቃል መጣን ብሎኝ እኮ በግድ ነው የመጣው። ኦ እንዴ ስሜቱን እንደዚህ ነክተ ነው እንዴት አሸማቀቅ ነው እኮ እዚህ። በጣም ከሴቶች መሀል፣ እንዲህ ነን እንግዲህ። አንዳንዴ አንዴ ሴቶች ብልሀተኛ ነን የሚባለው እውነተኛ ነው። ኦ ባትሳፈጡን ጥሩ ነው ወንዶች። በዚህ አጋጣሚ እና ተሳክቶልኛል። ካሜራማኑንም ተስተነቅቂው ካሜራማኑ ወንድ ስለሆነ ነው ሆኑ ማስጠነቀቅ ያው እንግዲህ ስለተሳካልኝ ደስ ብሎኛል። ምላሹን አብረን የምንመልሰው መልሰው ይሆናል አይደለ? ራሽን አታውጪ ራሽን አታውጪ። እና ለዚህ ቤት አዲስ የሆናችሁ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አበረታቱት። ይሄ ገና ጅማሮ ነው። ከዚህም በላይ ገና እንጠብቃለን፣ ብዙ ይሰራል። አንዳንዴ ደግሞ ሊሰብሰብልን የምንሰራቸው ነገሮች አሪፍ ናቸው። እና ፋሚሊዎቻችን ለዛሬ የነበረን ቆይታ ይህን ይመስል ነበር። በቀጣይ ቪዲዮ በሚያምር ፕሮግራም እስከምንመጣ ድረስ ሰላማችሁ ብዝት ይበል።